ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሪያች ቆያለሁ። በአካባቢው በሚንቀሳቀሱ የህወሓት ታጣቂዎች ከፍተኛ እንግልት እየተፈጸመባቸው መሆኑን የራያ አላማጣና አካባቢው ነዋሪዎች ተናገሩ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ከራያ አላማጣ አላማጣ ከተማ ራያ ባላ ኮረም ከተማ ኦፍላና ዛታ ወረዳዎች ከተውጣጡ የህብረተሰብ ክፍሎች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። ደጀናንባቸው ተጨማሪ ዘገባ አለው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከራያ አለማጣ አለማጣ ከተማ ራያ ባላ ኮረም ከተማ ኦፍላና ዛታ ወረዳዎች ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አካሂደዋል። የውይይቱ ተሳታፊዎች የህወሀት ኃይሎች አካባቢያችንን በድጋሜ በመውረር ግፍ እየፈጸሙብን፣ እየዘረፉንና እየገደሉን ነው ሲሉ ያነሳሉ። እንገደላለን፣ እንዘረፋለን፣ ለምን ሞትን ብለን ብሶታችንን ለመናገር ወደ አደባባይ ስንወጣ ራስ ራሳችንን እንቀጠቀጣለን። እኔ በመጽሐፍ ያየሁት ራስ ራሱን የሚቀጠቀጥ እባብ እንጂ ሰይጣን እንጂ ለሰው አልነበረም ነበር ዛሬ ግን እኛ ኢትዮጵያዊ ነን ስላልን አማራነታችንን ማረጋገጥ ስለፈለግነ እየተጨፈጨፍን ያለ ነው። ህገወጥ ቢሮዎች አሉ፣ በጣም በርካታ። ግማሹ ማፈኛ ነው፣ ግማሹ ደግሞ ህብረተሰቡን ማደናገሪያ ነው፣ ግማሹ ደግሞ አገልግሎት እንሰጣለን ብለው ከፍተው አገልግሎት የሚሰጡበት ቢሮ ነው። ህገ ወጥ ቢሮ ለምን አይዘጋም? እነዛ ኢትዮጵያን እናፈርሳለን ብለው ብዙ ሴራ የሰሩት የኢትዮጵያን መከላከያ ሰራዊት ያንገላቱት የኢትዮጵያን ሰንደቅ ዓላማ ባለማጣ አደባባይ ላይ የቀደዱት ኃይሎች ዛሬ እየተንሸራሸሩ ሰው እያፈኑ ይወስዳሉ። የፌዴራልና የክልሉ መንግስት መፍትሄ እንዲሰጧቸው የሚጠይቁት እነዚሁ ተሳታፊዎች ጥያቄያችን በህግ አግባብ ዘላቂ መልስ እስከሚያገኝ ድረስ የትውልድ ክፍተት እንዳይኖር ትምህርት ይጀመር ሲሉ ያነሳሉ። አሁን በህዝብ ላይ ሰቆቃ እያደረሱ ያሉ ታጣቂዎች የገቡት በተፈናቃዮች ስም መሆኑንም ገልጸዋል። እኛ እኮ የትግራይ ህዝብ ጋር ጠብ የለንም። የተለዩ ኃይሎች ናቸው፣ የተለዩ ኃይሎች የውሃት ቡድን ብቻ በዘር የተመሰረቱ በመቶ የሚቆጠሩ ሰዎች ናቸው እንጂ የትግራይ ህዝብ ተዋልደናል የምንለያይ ሰዎች አይደለም። ተፈናቃይ ግባ ተባለ፣ ተፈናቃይ ግባ አልከለከልንም። በህዝበ ውሳኔ ይጨረስ ተባለ፣ እሺ በህዝበ ውሳኔ እንጨርሳለን። ሁሉም ፈቃዳችን ሰጥተናል ማለት ነው። ከዛ በኋላ ግን ምንድነው የሆነው? በተፈናቃይ ስም የገባው ኃይልም እኛ እናውቀዋለን፣ ሁሉም አካል ያውቀዋል ማለት እውነት፣ ተፈናቃይ ነው የገባው ይግባ፣ መሬት ትሰጣለህ፣ ቤት ትሰጣለህ፣ ክፍት ቦታ አለ፣ የለማ መሬት አለ ትተከላለህ ተብሎ የመጣ ኃይል እኮ ነው የገባው። ምክክር አድርገ ነበር፣ ሰነድ ቀርቦ በሰነዱ መሰረት አይደለም የተሄደው። ስለዚህ ህወሓት የገባው ራያ ላይ ወይ ደግሞ ስድስት ወረዳ ላይ በወረራ ላይ ነው የሚለው መጀመሪያ መታመን አለበት። ስለዚህ በወረራ የገባው ደግሞ መጀመሪያ ይውጣልን። ጠቅላላ ተፈናቃይ መመለስ ማይቻል ቢሆን እንኳ ለመንግስትም ለናንተም፣ ታጣቂው ትግራይ ሰራዊት የሚባለው ከስድስቱ ወረዳ ጠቅልሎ ይውጣልን ነው፣ ከትምህርት ቤትም ከምንም ከገጠሩም ጠቅላላ። ከዛ በኋላ ተፈናቃይ የገባው ደግሞ በሀገር ሽማግሌ በሚመለከተው አካል እንዲጣራልን። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የተነሱ ጥያቄዎችና ችግሮች በሚመለከታቸው መዋቅሮች መፍትሄ እንዲያገኙ የክልሉ መንግስት እንደሚሰራ አስታውቀዋል። የወሰንና የማንነት ጥያቄው በዘላቂነት መልስ እንዲያገኝ ዋናው ተዋናይ ህዝቡ መሆኑንም አንስተዋል። መንግስት ዛሬን ብቻ ሳይሆን ነገን ታሳቢ አድርጎ እየሰራ ነው ያሉት ምክትል ርዕሰ መስተዳድሩ ለተፈረሙ ውሎች ዋጋ የሚሰጥና ለዘላቂ የህዝብ ለህዝብ ግንኙነት መጨነቅ እንደሚያስፈልግ ገልጸዋል። የአማራ ክልል መንግስት ለህዝቦች ወንድማማችነት ተተማማችነት መጠናከር የሚሰራ ለዛ የሚጨነቅ መንግስት ነው። የአማራ ክልል መንግስት ዛሬ ብቻ ሳይሆን ነገን መሻገር እንዳለበት አስቦ የሚሰራ መንግስት ነው። ስለዚህ የሚደረገው ኮሚኒኬሽን በመንግስታዊ ኮሚኒኬሽንና ግንኙነት ደረጃውን የጠበቀ ከፌደራል መንግስቱ ጋር የሚኖሩ የሥራ ግንኙነቶችና የህግ አግባቦችን ታሳቢ ያደረገ ለፈረምናቸው ፊርማዎች በተለይ ፕሪቶሪያ ስምምነት ላይ ለተቀመጡት ጉዳዮች ተገዥ መሆን ይጠበቃል። ያንተ ሀሳብ ያደረገ ስራ እንሰራለን። ችግሩን ከምንጩ ለማድረግ ህዝቡ ከጸጥታ መዋቅሩ ጋር በጥምረት ሊሰራ እንደሚገባም አሳስበዋል። በክልሉ በተከሰተው ግጭት ምክንያት የቀነሰውን የተማሪዎች ተሳትፎ በክልላዊና ሀገር አቀፍ ፈተናዎች ውጤታማነት ለማካካስ እየሰራ መሆኑን የአማራ ክልል ትምህርት ቢሮ አስታወቀም። ለዩኒቨርስቲ መግቢያ ፈተና የሚፈተኑ ተማሪዎች ፈተናውን ያለምንም ችግር እንዲያጠናቅቁ አስፈላጊው ገዛ እየተደረገላቸው መሆኑንም ቢሮው ገልጿል። መሀመድ በቀለ ዝርዝር አለው። የአስራ ሁለተኛ ክፍል ሀገር አቀፍ መልቀቂያ ፈተና በሀገር ደረጃ እየተሰጠ ነው። አሚኮ በወሎ ዩኒቨርሲቲ ተገኝቶ የፈተና ሂደቱን ተመልክቷል። ፈተናው ተጀምሮ በስኬት እንዲጠናቀቅ የዩኒቨርሲቲው መቀመጫ ደሴ ከተማ አስፈላጊውን ምቹ ሁኔታ እየፈጠረ መሆኑን የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ሳሙኤል ሞላሊ ተናግረዋል። የመጀመሪያው ስራ ምንድን ነው? የጸጥታ ሁኔታውን ምቹ ሁኔታ የመፍጠር ነው። በውጭ ደግሞ ያለውን አጠቃላይ እንቅስቃሴ የከተማችን የጸጥታ መዋቅር ሚሊሻ፣ ፖሊስ፣ ሰላም አስከባሪ ተደራጅቶ ስትራቴጂክ ቦታዎችን ይዞ ጥበቃ እያደረገ ይገኛል። ዩኒቨርሲቲው የሚሸፍነው እንደተጠበቀ ሆኖ ከከተማችን አንጻር የከተማችን ተማሪዎች ወደ ዩኒቨርሲቲው ገብተው በሚፈተኑበት ጊዜ ምሳ ሰዓት መውጣት መግባት እንዳይኖር እዛው ላይ የምሳ አቅርቦት እንዲቀርብላቸው ምቹ ሁኔታ የመፍጠር ስራ ከተማው የራሱን አስተዋጽኦ አበርክቷል። የትራንስፖርት ችግር እንዳይገጥማቸው ተማሪዎች በትራንስፖርት በኩል ከተማ አስተዳደሩ በልዩ ሁኔታ እየተገመገመ እንዲመራላቸው በማድረግ የትራንስፖርት አክሰስ እንዳያጡ እና በዚህ ምክንያት ፈተና እንዳይስተጓጎልባቸው ምቹ ሁኔታ ፈጥረንላቸዋል። የወሎ ዩኒቨርሲቲ ፕሬዚዳንት ዶክተር አወል ሰይድ በበኩላቸው ከዚህ በፊት ከነበሩት የፈተና ሂደቶች ትምህርት በመውሰድ ዩኒቨርሲቲው በቂ ዝግጅት ማድረጉን ገልጸዋል። ከአሁን በፊት ከነበሩን የሶስት ዙር ፈተናዎች ያገኘናቸውን ኤክስፒሪያንሶች፣ ያየናቸውን ክፍተቶች ደግሞ በሚሞላ መልኩ በተማሪዎች የአገልግሎት በኩል አስፈላጊው ዝግጅት በመፈተኛ ክፍላቸው ግቢ ውስጥ በሚያገኟቸው አገልግሎቶች ከካፍቴሪያ በተጨማሪ ሌሎች አገልግሎቶችን በተመለከተ ከጸጥታ ከሰላሙ ጀምሮ ሰፋ ያለ ስራዎችን ቅድሚያ ዝግጅት ስራዎች ተሰራ ቆይተናል። እሱን ጨርሰን እንግዲህ ባለፈ አርብ ጀምሮ አርብና ቅዳሜ ተማሪዎች ወደ ዩኒቨርሲቲው እንዲገቡ ተደርጓል። በሁለቱም ካምፓሶቻችን በሁለቱም ሞዳሊቲ የሚፈተኑ በወረቀትም በኮምፒውተር ቤዝድም የሚፈተኑ ተማሪዎች አሉን። እነሱን በሰላም አስገብተን በወረቀትም በይነመረብም አስጀምረናል። ስለዚህ ያለን ዝግጅት ጥሩ ነው። እስካሁን ባለው ነገር ስሙዝሊ ሄደ ነው ያለው። ክልሉ ባጋጠመው የጸጥታ ችግር ምክንያት ያጣነውን የተማሪ ተሳትፎ በውጤት ለማካካስ አልመን ስንሰራ ቆይተናል ያሉት በአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ ደምስ እንድሪስ ናቸው። የመጀመሪያ ትኩረታችን ያደረግነው የ12ተኛ ክፍል ተፈታኞች፣ ስምንተኛ ክፍል ተፈታኞች እና ስድስተኛ ክፍል ተፈታኞች ላይ ነው። እነዚህን ተማሪዎች በምዝገባ ወይም በተሳትፎ ያጣነውን በውጤት መካስ አለብን ብለን እንደ ክልል ኃላፊነቱን ወስደን በጣም በርካታ ስራ ስልሰራ ያከረም ነው። ተማሪዎቹንም የኦንላይን ልምምድ እንዲያደርጉም በፈተና ወቅት ሊገጥሙ የሚችሉ ቻሌንጆችንም ቀድሞ የመለየት እና ለነዚ ቻሌንጆች መፍትሄ የማስቀመጥ ስራ ተሰርቷል። የተሻለ የማጠናከሪያ ትምህርት እንዲያገኙ የማድረግ ስራ በየደረጃው ባሉ መምህራን እንዲያገኙ የማድረግ ስራ በየአካባቢ ያሉ ኮሌጆች እና ዩኒቨርሲቲዎችም ጭምር ድጋፍ እንዲያደርጉ እና ተማሪዎችን የማብቃት ና በተሻለ ውጤት እንዲያመጡ ለማድረግ ስራ ሲሰራ ቆይቷል። የዚህ አመትን ጨምሮ ባለፉት አመታትም በመማር ማስተማር ሂደቱ ላይ የገጠሙ ችግሮችን ለመቅረፍ ና 2018ን የተሻለ የትምህርት አመት ለማድረግ ከሚመለከታቸው አካላት ጋር በቅንጅት እየተሰራ መሆኑን ምክትል ቢሮ ኃላፊው ጠቁመዋል። በሚቀጥሉት ሁለት ክረምት ወራት ሰፊ የሆነ የሞቢላይዜሽን ስራ የህዝብ ሞቢላይዜሽን ስራ ይሰራል። ሰፊ የሆነ የትምህርት ቤቶችን የማደስ ትምህርት ቤቶችን የመጠገን ለመማር ማስተማሩ ስራ ዝግጁ የማድረግ ስራ ይሰራል። ለዚህ የሚሆን የህብረተሰብ ተሳትፎ በስፋት ታቅዶ እየተሰራ ያለበት ሁኔታ ነው ያለው። በጸጥታው ችግር ምክንያት አቋርጦ የነበሩ ወይም ሳይማሩ እድሉን ያላገኙ ተማሪዎችንም እድሉን የሚያገኙበትን ሁኔታ አቅደን ስራ እየሰራ ነው ያለ ነው። በ2018 የተሻለ የትምህርት አመት ለማድረግ ዝግጅት አድርገን እየሰራ ነው ያለ ነው። ለዚህ ከትምህርት ቢሮ እስከ ትምህርት ቤት ድረስ በቂ መግባባት ተፈጥሮ እቅድ ታቅዶ ወደ ተግባር እየተገባ ያለበት ሁኔታ ነው ያለው። ከባለፉት አመታት በተሻለ በዚህ አመት የበይነ መረብ ፈተና ላይ ትኩረት ተደርጎ መሰራቱም ተገልጿል። የትምህርት ጥራትን ለማረጋገጥ የሚያስችሉ ሳይንሳዊ ምርምሮችን ከሚያካሂዱ ተቋማት ጋር በቅንጅት እየሰራ መሆኑን የኦሮሞ ብሔረሰብ አስተዳደር ትምህርት መምሪያ ገለጸ። የከሚሴ መምህራን ትምህርት ኮሌጅ 14ኛ የጥናትና ምርምር ሲምፖዚየም በከሚሴ ከተማ አካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። ከሚሴ መምህራን ትምህርት ኮሌጅ 14 ተኛው የጥናትና ምርምር ሲምፖዚየም በከሚሴ ከተማ አካሂዷል። በሲምፖዚየሙ የኮሌጁ ተመራማሪዎችን ጨምሮ የወረዳዎችና የብሔረሰብ አስተዳደሩ ባለድርሻ አካላት ተሳትፈዋል። በሲምፖዚየሙ ጥናትና ምርምራቸውን ያቀረቡ መምህራን በብሔረሰብ አስተዳደሩ ባሉ ትምህርት ቤቶች ያለውን የትምህርት ጥራት ለማሻሻል በተመረጡ ትምህርት ቤቶች ጥናት በማድረግ እያቀረቡ መሆኑን ገልጸዋል። ከጥናቱ የተለያየ እውቀቶች በማግኘት የተማሪዎችን ችግር ለይቶ የነዛን ልጆች ችግር ከመፍታት አንጻር ትልቅ ድርሻ እንዳለውም ይታወቃል። ይህ በእኛ ኮሌጅም የሚካሄደው ሪሰርች ትልቅ አስተዋጽኦ እያደረግ ነው። በተለይ ተግባራዊ የሚባለው የሪሰርች አይነት ክፍል ውስጥ የሚያጋጥሙ ችግሮችን ከመፍታት አንጻር ትልቅ አስተዋጽኦ እያደረገ የሚገኝም ነው። የሚያጋጥሙትን ችግሮች አይቶ በድርጊታዊ ጥናትና ምርምር ወይም በእንግሊዝኛው አክሽን ሪሰርች በሚባለው እዛው ክፍል ውስጥ ችግሩን ይፈታል። ይሄ አንደኛው ነው። ሁለተኛው ደግሞ የሚደረገው ጥናቶች ለኮሌጁ እና በየደረጃው ላሉ የትምህርት ተቋማት እንደ ግብዓትነት እንደ እቅድ መነሻነት በማገልገል ቀጣይ ያለውን ተግባር በማሻሻል ነው። የከሚሴ መምህራን ትምህርት ኮሌጅ ዲን ተፈሪ መኮንን ኮሌጁ ከተሰጠው ኃላፊነቶች ውስጥ ችግር ፈቺ ምርምሮችን ለማኅበረሰቡ ማቅረብ መሆኑን ጠቅሰው 22 የሚሆኑ ምርምሮችን በማዘጋጀት ለሚመለከታቸው አካላት እያቀረበ እንደሚገኝ ተናግረዋል። የሚሰሩ ምርምሮችን ወደ ተግባር በመቀየር በትምህርት ቤቶች የሚስተዋሉ ችግሮችን በመቅረፍ ረገድ ከዚህ ቀደም ውስንነቶች መኖራቸውን ገልጸው አሁን ላይ ምርምሮች ወደ ተግባር ተቀይረው ችግር ፈች እንዲሆኑ ከወረዳና ከተማ አስተዳደሮች ጋር በጋራ እየሰራን ነው ብለዋል። ችግሮችን ሳይንሳዊ በሆነ መንገድ ለመፍታት ጥረት እያደረግን ነው። ለዚህም ነው ደግሞ ወደ ምንመለከታቸው አካላት የጥናቱን ውጤት አይተው በተወሰነ ደረጃ ያንን እንዲጠቀሙበት በማለት ከወረዳ ትምህርት ጽህፈት ቤቶች የሚጋበዙ አሉ። በየዓመቱ እያንዳንዱ ወረዳ ያለበትን ችግር ሳይንሳዊ በሆነ መንገድ እንዴት መፍታት እንችላለን የሚለውን የተወሰነ ግንዛቤ ኖሯቸው ወደ የጽህፈት ቤታቸው ሲመለሱ እንግዲህ በተቻለ አቅም ተግባራዊ እንዲያደርጉ በማለት ነው እነሱን የምንጋብዛቸው። የኦሮሞ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ ኢድሪስ አህመድ ብሔረሰብ አስተዳደሩ ከዚህ በፊት ገጥሞት የነበረውን የትምህርት ዘርፍ ስብራት ለመጠገን ከወሎ ዩኒቨርሲቲና ከኮሌጁ ጋር በመሆን ምርምሮችን በማድረግ ወደ ተግባር ለመቀየር እየሰሩ መሆኑን አስረድተዋል። በብሔረሰብ አስተዳደሩ ያለውን የትምህርት ተደራሽነት ሽፋን ለማሳደግ ታቅዶ እየተሰራ መሆኑንም ኃላፊው ገልጸዋል። የሳይንሱ ዓለም አንደኛው እና ዋነኛው ስራ ችግሮችን መለየት ነው። ችግሮችን መለየት ዘንድ ደግሞ መጨረሻ ላይ መፍትሄውን በምን አግባብ ነው መቀመጥ ያለበት የሚለውን መፍትሄ ያስቀምጣሉ። በሁለተኛ ደረጃ በእቅድ ውስጥ እንዲገቡ ተደርጎ ደግሞ እኛ ጋር በእቅድ ውስጥ እነዛን እየፈታን የአቅም ማነስን መፍታት፣ የተማሪን ችሎታ ካለበት ደረጃ ከፍ ማድረግ፣ እንደዚሁም የተማሪዎች መንጠባጠብ በምን መልኩ ነው ችግር ያጋጠመን የሚለውን እነዛን ችግሮች በሶሉሽን ያመላከተ ሪሰርች ስለሆነ እቅድ ውስጥ እያስገባን ነገ ከነገ በኋላ የምንሰራበት ይሆናል ማለት ነው። የተከበራችሁ ተመልካቾቻችን፣ ከአሚኮ ወደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ከዜናዎቹ ጋር ተመስገን አሰፋ አብሪያቸው ቆይታ አደረግኩኝ። በያላችሁበት መልካም ጊዜ ተመኘው።